ሙስሊሞች ስላሴን ለመረዳት ለምን ከበዳቸው? ሱራ አራት ቁጥር 171 ላይ እንደዚህ የሚል ቃል እናገኛለን። ማለት ሶስት ናቸው አትበሉ የሚለውን ተፍሲሩ ምን ይለዋል። ዱናት ሴይ ዘጋድ ሳርስሪ ከዛ ማን ማን ቢዘረዝር ጥሩ ነው። ጋድ ጂሰስ ኤንድ ሂዝ ማዘር ማን ማን? ጋድ ጂሰስ ኤንድ ሂዝ ማዘር አ እግዚአብሔርን ወይ ደግሞ እነሱ አላህ የሚሉትን አካል ኢሳን እና እናቱ ኦኬ ቢስሚላ፣ እንግዲህ እዚህ ጋር ያለው ወገናችን ምንድነው እያለ ያለው ሙስሊሞች ስላሴን ያልተረዱበት ምክንያት በመጽሐፋቸው ላይ ስላሴ አላህ ማርያምና ኢየሱስ ናቸው ተብሎ ስለተጻፈ ነው እና ባይረዱት አይገርመንም የሚል ነገር እንግዲህ እየተናገረ ያለው። አንድም የቁርአን አንቀጽ ስላሴ ብሎ ማለት አላህ ማርያምና ኢየሱስ ናቸው ብሎ አንድም ቦታ አልተናገረም። ነገር ግን ማርያም ተመልካለች ብሏል። እሱን እንግዲህ በሰፊው አስፈላጊ ከሆነ የምናሳይ ይሆናል። ስላሴ ብሎ ማለት እነዚህ ናቸው ብሎ አንድ ቦታ የዘረዘረበት አንቀጽ የለም። ቁርአን በሱረቱል ማኢዳ ምዕራፍ አምስት ቁጥር 73 ላይ ለቀድ ከፈረ ለዚህ ነቃሉ እንላህ ታሊት ተራታ ይላል። እነዚያ አምላክ የሶስት ሶስተኛ ማለትም ከሶስት መካከል አንዱ ነው ያሉት በርግጥም ክደዋል ይላል። የሶስት ሶስተኛ ማለት ከሶስቱ አንዱ ነው ሰው አላህ ከሶስቱ አንዱ ነው ያሉ ሰዎች እንዳሉና በዚህ ምክንያት ደግሞ እንደካሉ ተናግረዋል። ስለዚህ አምላክ የሶስት ሶስተኛ የሚሉት እነማን ናቸው? ወይ ከሶስት መካከል አንዱ አላህ ነው የሚሉት እነማን ናቸው? ሲባል እናንተ ናችሁ። እንዲሁ ደግሞ ከእናንተ በፊትም ጥንት ዘመን የነበሩ ሰዎችም ተመሳሳይ ነገር ያምናሉ። ስለዚህ ወደ ፖይንቱ ስመለስ ምንድነው ቁርአን ላይ አምላክ ከሶስተኛ ከሶስት መካከል አንዱ እንደሆነ የሚናገሩ ሰዎች መኖራቸውን በዚህ ምክንያት ደግሞ እንደካዱ ተናግረዋል እና ማርያምን ደግሞ የመለኳት ሰዎች መኖራቸውን የገለጸው እንጂ እንደ ስላሴ ተመልካለች፣ አንድም ቦታ እንደዛ ብሎ አልተናገረም። ይህንን ካየን ጌታ አምላካችን ቁርአን ላይ ማርያም እንግዲህ ስትመለክ እንደነበረ የጠቀሰበት በጣም ብዙ አንቀጾች አለ። አንተ መጠቀስከው ላይ ምዕራፍ 5 ቁጥር 116 ላይም ማርያም መመላኳን የሚያሳይ አንቀጽ አለ። ስለዚህ ይሄ ሂስቶሪካሊ ፋክት ነው ወይ በታሪክ ከሄድን እውነት ነው ወይ፣ ነው ቁርአኑ እውነት የሚሆነው ይሄ እንዲያሉ ሰዎች ያም እንግዲህ ይሄንን የሚያምኑ ሰዎች መኖራቸው ከተረጋገጠ ነው። ኦኬ እውነት ነው፣ ይሰራል በማስረጃ እንመልከት እንግዲህ ማርያም ከመንፈስ ቅዱስ በተሻለ መልኩ ጥንት ዘመን አምልኮ ስትቀበል እንደነበረ አንድ ማስረጃ እንመልከት ቢብሊካል ወርልድ የተሰኘ የጊልበርት ሬድ መጽሐፍ ላይ እንዲህ የሚል ነገር እናገኛለን ገጽ 12 ላይ አማርኛው የትርጉሙ ላንብብ ብላችሁ እና በአረቢያ ምድር የተነሳው ክርስትና ግልጽ የሆነ የአንድ አምላክ አምልኮ ሳይሆን የሶስት አካላት አምልኮ ነው እነዚህም አለ ዘ ሄቨንሊ ፋዘር የሰማይ አባት ሜሪ ዘ ማዘር ኦፍ ጋድ ማርያም አምላክ እና ደርሰን ወይ ደግሞ ጂሰስ ኢየሱስ ክርስቶስ ዌር ወርሺፕድ አስ ስሪ ጋድስ እንደ ሶስት አማልክት ተመልክዋል ይላል። ኦኬ፣ እነማን ናቸው? የሰማይ አባት አብ ኢየሱስና እንዲሁ ደግሞ የአምላክነት የምትባለው ማርያም እንደ ሶስት አካላት ወይ እንደ ሶስት አማልክት ሲመለኩ ነበር ብሎ ያስቀምጣል። ስለዚህ ጥንት ዘመን አንተ ሳትኖር ሳትፈጠር በፊት የነበሩ ክርስቲያኖች የዛሬ 1700 ዓመታት በፊት የነበሩ ሰዎች የአራተኛ ክፍለ ዘመን ሰዎች ምን የሚል እምነት ነበራቸው? አምላክ ብሎ ማለት አብ ወልድና መንፈስ ቅዱስ ሳይሆን ማርያም ብለው ያመልኩ ነበረ። የመጀመሪያ እሱ ነው። ሌላኛው ሪዲንግ ኢን ኦሪንታሊዝም የተሰኘ መጽሐፍ፣ የብሬንተርነር መጽሐፍ ላይ ገጽ 345 ላይ እንዲህ የሚል ነገር እናገኛለን። ዘማርያማይት ይላል ማርያማውያን ኦር ወርሺፐርስ ኦፍ ሜሪ የማርያም አምላኪዎች ሪጋርድድ ዘ ትሪኒቲ ስላሴን እንዲህ ብሎ ይገልጻሉ አለ ስላሴን እንደዚህ ብሎ ነው የሚገልጹት አስ ኮንሲስቲንግ ኦፍ ጋድ ዲ ፋዘር አምላክ አብ ጋድ ዚ ሰን አምላክ ወልድ እንደዛ ጋድ ዘ ቨርጅን ሜሪ ድንግል ማርያም አምላክ ብለው እነዚህን ሶስቱን እንደ ስላሴ ያመልኩ ነበር ብሎ ያስቀምጣል ስለዚህ ስላሴ ብሎ ማለት የአንተ ብቻ ሳይሆን ጥንት ዘመን የነበሩ ሰዎች ተመሳሳዩን ነገር ያምናሉ ኦኬ ምን የሚል ማርያም አብና ኢየሱስ ሶስት አካላት አንድ አምላክ የሚል ነገር ነበራቸው። ስለዚህ ቁርአኑ ይሄንን ሪጀክት እያደረገ ያለው አንተን ብቻ የሚመለከት አይደለም፣ አንተንም ደግሞ የሚመለከት አለ። ለምሳሌ ተፍሲሮችን ከተቀስ ካይቀር አልጃሚኡ ለአሕካም አልቁርአን ለአቢ አብዱላህ ኢብኑ ጃፈር ለአቢ አብዱላህ መሐመድ ኢብኑ አህመድ አልአንሳሪ አልቁርጡቢ ታላቁ የሙስሊም ስኮለር ሳይኮሉነ ተላታ ሶስት ናቸው ይላሉ ካለ በኋላ እነማን ናቸው? ሶስት የሚለው ነገር ሲፈስር ወነሳራ ማአፍርቀህም ነሳራና ሴክቶቻቸው መጅሙዑን አለ ተስሊስ በስላሴ በዚህኛው ይስማማሉ። ወያኮሉነ እንዲህ ይላሉ ኢነላህ ጀውሀሩን ዋሂድ አምላክ አንድ ምነት ነው ይሄ መለኮት ምትለው ወለሁ ተላታ አቃኒም ሶስት አካላት አለው ይሉት አለ። ፈጃሉነ ኩል አቅኑ አቃኑም ኢላሃን ሶስቱንም ደግሞ አካላት አምላክ ብለው ይገልጻሉ ካለ በኋላ ዩአቢሩና አለል አቃኒም አቃኒሞችን አካላትን እንዲህ ይገልጻሉ። ቢልአብ አብ ብሎ ይገልጻሉ። ወልኢብን ሰን ብሎ ይገልጻሉ፣ ልጅ ወሩሃል ቅዱስ መንፈስ ቅዱስ ብሎ ይገልጻሉ አለ መንፈስ ቅዱስ። ስለዚህ አንተ መታመልከውንም ይቃወማል፣ ማርያምን ተክተው ያመለኩትንም ደግሞ ይቃወማል። አንተ የጠቀስከው ተፍሲር ልክ ነው። ምክንያቱም እንደዛ ብሎ ያመኑ ሰው ይችላሉ አንተንም ደግሞ እንግዲህ በተመሳሳይ ይቃወማል። ወላ ተቁሉ ተላታ ይላል ተፍሲራል ካዚን ላይ ያዕኒ ማለትም ወላ ተቁሉ ልኢላህ አተላት አማልክ ሶስት ናቸው አትበሉ። ወዛሊካ እነነሳራ ክርስቲያኖች እንዲህ ስለሚሉ ነው። እሺ የቁሉን እንዲህ ይላሉ፣ አብ አባት፣ ወኢብን ልጅ፣ ወሩሃ አልቁዱስ መንፈስ ቅዱስ ይላሉ። ስለዚህ ያንተንም ይቃወማል። የዛሬ ዓመታት ማርያምን ተክቶ ያመለኩትንም ጭምር ይቃወማል። ሁላችሁንም ነው የሚቃወመው። አተሪር ወተንቢር ላይ በሩ መጅሙዕ አልአቃኒም አበን ሶስት አካላት የሚሉት አበን አብ እብነን ወልድ ነው ሩሐን ቁዱሰን መንፈስ ቅዱስን ነው ብለው ያስቀምጣል። አንተንም ይቃወማል። ይነዛኞቹንም ይቃወማል። ተፍሲሩል ከቢር ሼኹል ኢስላም አህመድ ብን ተይሚያ ወላ ተቁሉ ታሊቱ ተላታቲል የሶስት ሦስተኛ ናቸው፣ ከሶስት አንዱ ነው ሲሉ ቢልአብ አባት ይላሉ ወልኢብንህ ልጅ ይላሉ ወሩሃል አልቁዱስ መንፈስ ቅዱስ ይላሉ ይላል። ሁላችሁንም ነው የሚቃወመው። አንተም ብቻ ደግሞ አይደለም። ጥንት ዘመን ከእናንተ ከክርስትና በፊት ደግሞ በባቢሎን ሀገር፣ በግብፅ ሀገር፣ በህንድ ሀገር ሮም ሀገር እንዲሁ ደግሞ በተለያዩ ሀገራት ልክ አንተ እንደምታምነው ስላሴ እ ቁጭቁጭ አድርገው ሶስት የሚያመልኩ ነበሩና፣ ወላ ተቁሉ ተላታ ሲል እነሱንም ነው የሚመለከተው። ስለዚህ የሁላችሁንም ነው ጌታ አምላካችን ዲስትሮይ የሚያረገው እንጂ ጥንት ዘመን ያሉትን ብቻ ያንተን ብቻ አይደለም። ሁላችሁንም ነው፣ በቃ በአንድ ድንጋይ አጠቃላይ እናንተ ነው ዲስትሮይ ያደረጋችሁ። ስለዚህ እንደዛ ማርያም ብሎ የሚያመልኩ ክርስቲያኖች መኖራቸው ግልጽ ነው፣ ታሪክ ይናገራል። አንድ መቶ መጽሐፍቶችን ልናመጣ እንችላለን። ቅድም ሁለቱን ጠቅሻለሁ። አንድ መቶ የታሪክ መጽሐፍቶችን ደርድረን ጥንት ዘመን ያሉ ሰዎች ማርያም እንዳመለኩ ልናሳይ እንችላለን። ይሄ በቂ ይመስለኛል። ሰላሙ አሌይኩም።